የሚገባኝን ነገር ሁሉ ከፈጣሪ ያገኛለሁ። እሱን ግን በጣም ነበር የወደድኩት፣ በጣም ነበር የፈቀድኩት። እንግዲህ ከአቤላና ከሜሪ ጋር መታለች። ሜሪ ከዚህ በኋላ እራሴን ነፃ አውጥቻለው፣ በሩታና በአብርሽ መካከል ሁለተኛ ጣልቃ አልገባም ብላለች ራሷን አግልላለች ማለት ነው እንግዲህ ቤተሰብዬ በነዚህ ነገሮች ላይ ከዚህ በፊትም ተናግረናል በሩታና በአብርሽ መካከል የገባ ሰው ሁሉ አልጠቀማቸውም ነገሮችን ከማባዛት ነገሮችን ከማ ጋጋል በስተቀር ምንም ይኸው አየን ማን ነው እስቲ ያስታረቀ እስካሁን ማን ነው እስቲ ያስማማ ማንም ስለዚህ ራስን ማግለል ከረፈደ ቢሆንም ተመራጭ ነው ብዬ ነው የማምነው። የተወደዳችሁ ሳና የቤተሰቦች በመላው ዓለም ላይ የምትገኙ ወገኖች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። እንግዲህ ሩታ ይህን ያህል ደረጃ ያስጨከናት ነገር በእርግጥ ከደረሰባት ተጽዕኖ አንጻር ከደረሰባት የመገፋት እንዲሁም የመከዳትም አንጻር ይመስለኛል ያው ደግሞ በተመሳሳይ ሰዓታቶች ደግሞ የተለቀቁት ቪዲዮዎች መካከል አንደኛውም ትላንትና እንደለቀኩላችሁ ምሽት ማለት ነው፣ የአብርሽ የእህቱ ጉዳይ ማለት ነው። እና ትንሽ ሰበር ያለ ይመስለኛል እዛ ላይ አብርሃም። ምናልባት አሁን ላይ ደግሞ እሱ ሰበር ማለት ሲጀምር፣ ሩታ እንዳያችኋት በጣም ስትሮንግ ሆናለች፣ በጣም ወስናለች ከሚገባው በላይ ማለት ነው። ነገሮች በጣም ያሰጋሉ፣ ያስፈራሉ ነገር ግን ሜሪ እንዳለችው የነገን ማን ያውቃል፣ ደስ የሚል አባባል። ሜሪ ሻዬ ዛሬ ጥሩ ነገር ተናግረሻል። የነገን ማን ያውቃል። አዎ ስለ ነገ ማናችንም ቢሆን ምንም ማናውቅም። እንኳን ስለነገ አሁን ስለምትፈጠረው በሰኮንዶች ውስጥ ምን ሊፈጠር አናውቅም። ስለዚህ ቤተሰብ ሁሌም ቢሆን በተስፋ ነው ሰው ልጅ የሚኖረው አይደለ? ተስፋ አድርገን የሁለቱም መስማማት በጉጉት የምንጠብቅ በጣም ብዙዎች ነንና እኔንም እንዳያችሁኝ አብሬሽ ሲያጠፋ እውነት እውነቷን እንቅጭ እንቅጫን ፍርጥ እያደረግኩኝ እየነገርኩት ነው እስካሁን የምገኘው እስከ መስመሯ ትክክለኛዋን ቦታ እስከሚረግጥ ድረስ ማለት ነው። ስለዚህ ሜቢ አብርሃም እድል ቀንቶት ሩታና አብረሽ የማይለያዩ ነገሮች ግን መካከላቸው ችግር ፈጥረው አለፉባቸው እንጂ መቼም የማይለያዩ ጥንዶች ናቸው ብሎ ፈጣሪ የፈቀደላቸው ከሆኑ አብርሃም አሁንም ነገሮችን አስተካክሎ ከልቡ ሆኖ ነገሮችን አሳምሮ ከመጣ ፈጣሪ ከረዳው ሩታን ወደ ነበረችበት ማንነቷ ወደ ፍቅሯ ይመልሳታል ብዬ ተስፋ አደርጋለሁ። አሁን ወሳኝ ነጥብ የሚሆነው የአብርሃም አካሄድ ነው። ምን ሆኖ እንዴት ሆኖ ወደ ሩታ እንደሚመጣ ሁላችንም በጉጉት የምንጠብቀው ነገር ነው። እኔ አሁን የሚያጓጓኝ ያ ነገር ብቻ ነው። አብርሽ እንዴት ነው ሩታን ይቅርታ የሚጠይቃት? እስቲ አብርሽ ላይ የምናየው ነገር ምንድን ነው? የእውነት ልቡ ተሰብሯል? የእውነት ባደረገው ነገር ተጸጽቷል? ያደረጋቸውስ ነገሮች እውነት ናቸው ወይስ ሩታን ለማብሸቅ የተደረጉ ናቸው? እነዚህ ወሳኝ ነገሮች ናቸው ብዬ ነው ማስበው። ይህን ነገር ደግሞ ያሳውቀናል ብዬ አስባለሁ በሚቀጥለው ሲዝን እና ተስፋ መቁረጥ አያስፈልግም። ያው ቪዲዮውን እንዳያችሁ ሩታ ውሳኔዋ እስከ ጥግ ሄዷል። ከዚህ ሳምንት ቀጥሎ ተጓዥ መሆኗን ተናግራለች። የነገ ማን ያውቃል እንዳለችው ሜሪም ማለት ነው። ነግ ደግሞ ነገሮች ፊክስ ሆነው ተስተካክለው ሚዲያ ሁሉ ለለለለ ሩታና ብርሽ ታረቁ ለለለለ በሚል ይጥለቀለቃል ማለት ነው። ዋናው ነገር አብርሽ ይስተካከል ማለት ነው። ከሩታ ጋር ራሱ ላይፋቸው ፋቸው ወይ ቀጥል። የምር አብርሽ የምትሄድበት መንገድ ለራስክ ለራስክ ማስተካከል አለብክ ማለት በእንዲልክ በህይወትክ ጀግና ሆነክ ንጹህ ያማረ ህይወት መኖር አይችልም። ጀግና ወንድ ልጅ ሴት ልጅ ሲያከብር፣ ቤቱን ሲያከብር፣ ትዳሩን ሲያከብር፣ ለሴት ልጅ ሪስፔክት ሲኖረው፣ ከማጭበርበር በርበረና ከማታለል ሴት በሴት ላይ ከመደረብ ነጻ ሲሆን ያ ወንድ ነው ጀግና የሚባለው። ገብቷል አይደል? ስለዚህ በእንዲህ መልኩ ሴት ልጅ ለማስቀናት እንዲሁም ደግሞ ኖርማል ነው በቃ ሄደች ወደ ሌላ አጠፊ የሚሉ ነገሮችን ዶንዱ ይታገል ሁለተኛ እንዳትሞክር። ስለዚህ ይሄ ህይወት ልምድ ይሆናችኋል ብዬ አስባለሁ። ለማንም ሰው ያው አንዳንድ ጊዜ እንደዚህ አይነት እኮ ላይፎች አሉ። በነገራችን ላይ ሪያሊቲ ማለት ነው፣ ቤተሰብዬ የእውነት ሚስቱን ቤት አስቀምጦ ወደ እጅ አሸሽ ገዳሚ የሚል ወንድ ኢትዮጵያ ውስጥ እኮ ምስኪናቸው፣ አብዛኞቹ ሚስቶች የምር ቤተሰብዬ ሰብዬ ቤት ቁጠራው ጥቂት አንድ ነው በቃ፣ ቤቱን አክብሮ ትዳሩን አክብሮ ጨዋ ሆኖ ፈጣሪውን ፈርቶ የሚኖር እንጂ አብዛኛው፣ እስቲ ተውኝ። በቅርብ ጊዜ እንግዲህ ብዙ ሚዲያዎች ላይ ሜቢ የሆነ ሚዲያም ላይ እንደዚህ የተገለጸ ይመስለኛል። ግን እኔ በግሌ ደግሞ በማህበራዊ ህይወታችን ውስጥ ስመለከት የሚገርማችሁ፣ በአጋጣሚ ከዚህ አለም በሞት የሚለዩ አባወራዎች ሳይታሰብ ጉድ ይዘው ነው የሚመጡት እነሱ የቺ ምድር ተሰናብተው ሄደው ከዛ በኋላ ግን ልጆቻቸውንን የሚሉ ከየት እንደሚመጡ ባይታወቅም የሆነ ሰዓት ላይ ብቅ ይላሉ። እና ለሚስቱ አስደንጋጭ፣ ለሚስቱ ልጆችም አስደንጋጭ ይሆናል። ይሄ ነገር እንግዲህ ባሏ ታማኝ ሆኖ ነው የምታውቀው፣ ቤቱን አክባሪ ሆኖ ነው የምታውቀው። እሱ ግን ለካ ከሷ ውጭ ያሸሼ ገዳም ይል ነበረ። ይሄ አንድ እንዳይመስላችሁ በጣም ብዙ ቦታዎች ላይ ቅርብ ጊዜ ነው የምላችሁ፣ እንደዚህ ሰምቻለሁኝ። አንድ አንዳንድ ለቅሶ ቦታዎች ላይ እና አስደንጋጭ ነገሮች ናቸው እነዚህ። ሰው ከትዳሩ ውጪ ወደ ውጪ የሚዘል ከሆነ በቃ ያ ሰው ትክክለኛ የትዳር መስፈርት ወይም የትዳር መንገድ ላይ መገኘት ያልነበረበት ሰው ነው። ኖርማሊ አንድ ሰው ከትዳሩ ውጪ ወደ ሌላ ከሄደ አንድ አመንዝራ ነው። ሁለት ደግሞ ፈጣሪውን አይፈራም። የመጀመሪያው ደረጃ እንዲያውም ፈጣሪን አለመፍራት ይመስለኛል ኃጢአት እንድንሰራ የሚያደርገን። ሰው ፈጣሪውን ቢፈራ ቢያከብር፣ ለማሰብ እንኳን ለኃጢአትን ለማሰብ እንኳን ጊዜ አይሰጥም ለጭንቅላቱ ማለት ነው። እናም ቤተሰብ ይውላችሁ ኢትዮጵያ ውስጥ እንዲህ አይነት ነገር በየቤቱ በዝቷል። በተለይ ደግሞ በህይወት የነበሩ በሆነ ሰዓት ልጅ በህይወት ሳይኖሩ ህይወታቸው ሲያልፍ የምሰሙት ነገር እንዲህ ነው። የከሌ ልጅ የከሌ እኮ እንደዚህ እኮ ወንድሜ ነው ብሎ መጣ፣ እህቱ ነኝ ብላ መጣች ይባልላቸዋል። አስቡት እንግዲህ ሚስቴ ይህን ያህል ዘመን ታማኝ ሆና አብራው በፍቅር ስትኖር ቤት ቤቷን ስትል እሱ ደጅ ደጁን እያለ ሳይታወቅበት ልጅ እንዳፈራ እንኳን ሳታቅ ከትዳሯ ውጪ ይሄ ነገር በጣም ነው የተስፋፋው ኢትዮጵያ ውስጥ። እኔ ስለ እውነት ማለት ነው በዚህ አጋጣሚ እንደዚህ አይነት ስራ የምትሰሩ ሰዎች ምን ያክል ፈጣሪ እንደሚያዝንባቸው አስቡ። ይው እንደዚህ ድንገተኛ ደግሞ ሞት ሲመጣ የሰራችሁትን ስራ እንኳን በንስሐ ሳትታጠቡ ሚስታችሁን በድላችሁ ቤተሰባችሁን አስቀይማችሁ ስታርፉ ያው ወዴት እንደሚካሄድ ግልጽ ነው። መቼስ የምድር ላይፍ ጊዜያዊ ነው። የዘላለም ቤታችሁን ግን ጨለማ ስለምታደርጉ በዚህ አጋጣሚ አዲስ ተጋቢዎች እንዲሁም ደግሞ ነባር ተጋቢዎች ትዳራችሁን አክብሩ። ሚስታችሁ ላይ ስትስታዩ ተናገሩ። ባልም እንደዛው፣ ሚስትም እንደዛው ነገሮችን በመነጋገር መፍታት ይቻላል። መዝለል ከትዳር ውጭ መማገጥ ህይወት አይሆንም ከሀጢያት ውጭ። ስለዚህ እንደዚህ አይነት ነገሮች በሽናቸው ልላችሁ ነው የምፈልገው ቤተሰብ ኢትዮጵያ ውስጥ ማለት ነውና ሩታና አብርሽም እንግዲህ በራሳቸው ስህተት ባጠፉ ጥፋት፣ አብርሽ በተለይ ባጠፋው ጥፋት መልሶ ወደ ጥፋት መሄድ አልነበረበትም። ያኔ በስሱ በስሱ ገና ከጽጌ ጋራ ወዲያ ወዲህ በሚል ሰዓት አይደለም መነሻው፣ ያኔውኑ ስህተቱን ቢያርም ፍቅርተን በህይወታቸው ማላት መጣም ነበረ። ብዙ ዝባዝንኪዎች አይመጡም። እነዚህ ሁሉ የምናያቸው ሰዎች አይመጡም ነበረ የመጀመሪያው ችግር እሱ ያኔ ያችን ችግር ቶሎ ቢፈታት ኖሮ ዛሬ ያሉበት ላይ አይደርሱም፣ እመኑ ማለት ነው። ስለዚህ ጥፋት እሱ ጋር እንዳለ ሆኖ አሁንም ለማስተካከል አረፈደበትም ብዬ አስባለሁ። ልባም ወንድ ከሆነ ነው ምላችሁ፣ እንዴት መሄድ እንዳለበት ካወቀ ማለት ነው። እናም እንግዲህ ሩታችን በሚቀጥሉ ሳምንት ውስጥ ወደ ውጪ እሄዳለሁ ብላለች። ሜሪ ከዚህ በኋላ በእነሱ ህይወት አልገባም የመጨረሻ ነው ብላለች። ያው ከብዙ ተጽዕኖ አንጻር እንደሆነ ተናግራለች። አብዛኛው ደግሞ ውጪ ከዚህ ህይወታቸው ውጪ ብለውኛል እያለች ነው። ያ ትክክል። እንደዚህ አይነት ነገሮች ቢሆኑም ለሜሪ ምንም ሊያስገርምሽ አይገባም። ምክንያቱም በፊት ከሄድሽበት አንግል ነው ሰው የሚያየው ማለት ነው። አሁን ያለሽበትን አንዳንዴ እኮ ማለት ነው። በጣም ብዙ መልካም ስራ ሰርታችሁ ጥቂት ጥፋታችሁን አትጎልታ የምትወጣውና ቤት ቤተሰብዬ ሩታችንን የኔ እናት አሳዘነች። ደግሞ ዛሬ ከስት ብላብኛለች። አይኔ ነው ቤተሰብዬ፣ የኔ ውድ አቅርቤ ውላ ሳያት ነበር። እና በዚህ አጋጣሚ ሩትዬም በጣም ነው የምወዳብ ቤተሰብ የሆነች ቅመም ነገር ናት። ውስጧ እውነት ማስተዋል፣ ፍቅር ብዙ ነገርን የያዘች ሴት ናት። እና ብቻ ግን ደስተኛ የምትሆንበት እናፈኩ እንዲያውም መጀመሪያ አካባቢ ስትመጣ ከሜሪ ስታሳስቃት ሳይ እንኳን ፈገግታዋን ስላየው ደስን ያለኝ እና ለማንኛውም ቤተሰብኛም ተስፋ አንቆርጥም። ነገ ሌላ ቀን ነው። ሜቢ የሚፈጠር አይታወቅም። አሁንም ቻንሱ በአብርሃም እጅን ያለው። እንግዲህ ቤተሰብ ፈጣሪ ሆናቸው እነዚህን ሁለት ጥንዶች ማለት ነው። ስለነበረን ቆይታ ክብረት ይስጥልን። ቤተሰብ በሌላ ቪዲዮ እንገናኝ። ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ